ጃይ ዋካው እንደዚህ ብሎ የሚራምደው ነገር እኮ በቃ ያምራል። ወዳችሁታል። ጫማው አሪፍ ነው በጣም እንትን ይመታኛል እዚህ ጋር እንጂ ምቾታለው በጣም ጫማው አንደኛ ነው ኳሊቲ

አላየን ፎቶግራፍ ላይ ከሚቀድመው ቁመታቸው የወሰነው ግን አረ ሌላ ምን ምን ይመቾታል ጋሽ ሰለሞን? ደስ ያላችሁን ከለር አሁን ይሄ አለ ይሄ ምን ቢ ምን ይመሳሰል ይችላል እንጂ ይሄ አለ ያምራል። በነጭም አለ ግርማ ሞገስ ያለው በቃ በነጭ እሁድ እሁድ ሲሆን ቤተክርስቲያኑ ነጭን ሞክራት እንደ ልዑል እንዴት ነው? ልዑል መስልሃል። ፕሪንስ ነው ፕሪንስ። እንደዚህ መሰላ የምንለው እንደምን አለ ያምራል በጣም ከአንድ እስከ አስር አረ አስራ አንድ እንደው ልጁ እንዳለው ከአንድ እስከ አስር ሰው አስራ አንድ አለ። አቀማመጡ ለራሱ እኮ ነው የሚስተካከሉ በኩራት ወይም ደግሞ እንደዚህ ከፈት አድርገህ ነው የምትቀመጠው። በጣም ሳይሆን ከፈት አድርገው ብዙ ጊዜ እነዚህ ጀንትልመን እንዲከፈጠር ይቀመጥ። ከዚህ ቀጥ ይላሉ። አንተ በተፈጥሮም ቀጥ ያልክ ነህ። ቀጥ አዎ። እኔ አዎ። ቡና ይፈልጋሉ ጋሽ? አይ እኔ ቀሽር አለ። ቀሽር አዎ። እኔ ቀሽር ነው የምጠጣው። እንጋብዛቸው እራት ቶቶት እንሂድ፣ አብረን ዝንጥ ብለን እንደዚህ። ወይ ይመጣሉ ብለን ነው፣ እሺ የሚሉ ከሆነ። አንድ የእሷ እህት ወለደች አለችው። ኧረ እኛ ቤት ነው ያለችው። ድንገት ከሆነ ምንም ማኪና ማመቻችን እንቻለን ነው። ሁሉም ችግር የለም። በስነ ስርዓት ተመድቦ ሳይጨናነቁ ሁላችንም እንግዲህ እምቢ አለ። አይ እምቢ አለች። እንትን ለጊዜው ምንድን ነው ራቅ አለን መሰለኝ ኔትወርክ። ይሄኛው መነጽር፣ የትኛው ይሻሉታል? ላስመርጦት ወይ ስንት ዘመኔ መነጽር ላረግ ነው። እነዚህ ስፔሻል ስፔሻል ናቸው። ውድ ውድ መነጽሮች ናቸው። በዚህ እናርጋው የትኛው ይሻላል? ሁሉም ያጓጓሉ። እኔ ይሄ የሚያምር ቦት ይመስለኛል። ለምን? ግርማ ሞገስ አለው እንደዚህ አሁን ከለበሱት ልብስ በጣም ይሄደና ግርማዊነቶ ጆሮ በስመ አብ ወልደ መንፈስ ቅዱስ። አሪፍ ነው በጣም በጣም፣ ንግሥ እና በጣም በስመ አብ ወልደ መንፈስ ቅዱስ ዋው! እኔም መነጸር ላድርጋ። እኔ ደግሞ ጠቆር ያለች የወጣት ነገር ምን የኔ ያምራል በጣም መስታወት ው ያለ ይታል መስታወት መስታወት። አይ፣ እናንተ አሪፍ ነው ካላችሁ፣ በጣም ያምራል። ከመስታወት ነው መስታወት። በጣም ነው የሚያምረው። ግርማ ሞገስነቱ ደግሞ ይጨምረዋል። በቃ ነው። በጣም ነው የሚያምረው። ያንበሳ ምልክት አለው። አይገርምም?